ቅምጥሌ እንግዲህ ከቀብራራው ባሏና ከቀብራራ ወንድሟ ጋር የቀብራራው ባሏን ጃኬት ለብሳ ከቀብራራ ወንድሟ ትከሻ ላይ ዘንጠፍ ብላ እንዴት እንደምታምር ግን፣ ምን አለበት በቀኑ ብትቀርጹልን፣ በጨለማ ነው የተቀረጸው፣ እንደምታዩት እንግዲህ ብዙም አይደለም። እንዲሁም ደግሞ አብርሽ ሲጨፍር ወይኔ፣ ጉራገኛ መጨፈር በጣም ነው የሚችለው። እንግዲህ ያው ጉራጌ ማደል በጣም ይችላል። ከነጽጌ ጋር በጣም እየጨፈረ ነበርና ይመቼ፣ ያው ብዙዎቻችሁ ይችላል ይችላል እያላችሁ ነበር ያው ለነገሩ ጉራጌም ቢሆን ለምሳሌ የሆነ ክልል ላይ ሆነን ግን የዛን ሀገር ዘፈን ማናቅ ሰዎች አለን። ግን በጣም ነው ደስ የሚለው፣ እንደዚህ ሰብሰብ ብላችሁ ባህል ስላሳለፋችሁ፣ ስላከበራችሁ በጣም ደስ ብሎኛል። ቅምጥሌ ደግሞ እዩልኝማ ብሩኬ ጃኬት የለውም የእሱን ጃኬት ነው እንግዲህ እሷ እንዳይበረዳት ለእሷ ሰጡ፣ እሱ ደግሞ ቁጭ ብሏል ማለት ነው። እና ደስ ሲሉ በፍቅር ኑሩልኝ። እንደዚህ መተሳሰብና እንደዚህ መከባበር እኮ በቃ ያስቀናል መቤቴ። እና በጣም ነው ደስ የሚለው። እንዳያችኋቸው እንግዲህ በጣም ብዙዎች እየጨፈሩ ነበረ። ቅምጥሌ ግን ቁጭ ብላ ዝም ብላ እያጨበጨበች እንዲሁም ደግሞ እየሳቀች ነበረ፣ እዩአቸው እያለች ማለት ነው የሆነ ነገር በጣም ሲጨፍሩ ምናምን ነገር ሶ ስላዩዋችሁ ደስ ብሎኛል። ግን ለምንድን ነው ወይ እንትና አላላችሁልን? ማለት እንዴት ነው እዛ ጋ የሚከበረውን በዓል ምናምን። በብሩኬ ቤትም አልተለቀቀም፣ በቅምጥሌም እንደዛው፣ በአብርሽም እንደዛው። ብቻ እንትና ነው ማን ነው ወይ ስሙ ጠፋ፣ በለጠ ነው እንግዲህ። ባለፈውም ትንሽ ቆረጣ አድርጎ እዚህ ጋር ቆረጣ አድርጎ፣ ያው ብሎግ አይነት ነገር ነው። እንዴት ወደዛ እንደሄዱ እንዴት እንዳሳለፉ ምናምን፣ ምርቃትም ነበረው። ብታይ እየተመራርቁ ነበረ ምናምን። ደስ ይላል ና ለእኛም ይድረሰን። ያው የሰማ ነው ሁሉ ይደርሰናል ብዬ አስባለሁ። በመቀጠል ደግሞ እንዳያችሁት እንግዲህ አብርሽና ሩቲ አብሮ እያሳለፉ ነበር። ትናንት ጽጌዋ እንደው የሚቆጆ ቆጆ እወድሻለሁ እውነት ነው የምልሽ በጣም ትልቅ ሰውነሽ በእድሜ ትልቅ ባትሆኝም፣ ግን አመለካከቷ ደስ ይላል። ባለፈው እንዳያችሁት ከምንድን ነው ያጥሮፋት ስመሽ ላይ ማብራ ነበረች። ብቻ የሆነ ከተዋወቅ ጊዜ ጀምሮ ከሩቲ ጋርም ከአብሽ ጋርም ነበረች ማለት ነው ወይም አሁን አለች ስቲል እስካሁን ድረስ ና እጅግ በጣም ደስ ይላል። ይህ ብላኝ እስካሁን እርስ በር ስትብላሉ የነበራችሁ አንዳችሁ ለአብርሽ ወግናችሁ፣ አንዳችሁ ለሩጥ ወግናችሁ እና ጋባልና ሚስት ማል አይገባም። እውነቴን ነው። ብላችሁ መቼም ቢሆኑ ባልና ሚስት ማል አትገቡ። ማል ላይ ልትገለግሉ ስትገቡ ራሱ ማለት ነው በጎንና በጎን ይዘው ነው የሚደስቋችሁ። ለሁለት ማል ባልየውና ሚስቲቱ። ስለዚህ አርፈን ብንቀመጥ ጥሩ ነው። ሁለታቸው አይለያችሁ። እንደዚህ ሰርፕራይዝ ስላደረጋችኋት ወይ ደግሞ በቃ እንደዚህ ሁናችሁ ስላዩችሁ ደስ ብሎኛል። ግን ምንም ይፈጠር ምንም በመጀመሪያ ደረጃ ስራ እንደሆነ መቶ ፐርሰንት ብን አድርገን እያወቀን ነው ጥፋቶችን የምናጠፋው፣ ወይ ደግሞ እርስ በርስ የምንሰዳደበው የሆነ የማይሆን ነገሮችን ፎቶዎችን ምናምና የምናደርገው ማለት ነውና ነገር ግን የተረዳሁት ወይ ደግሞ ያወቁት ነገር ቢኖር ምንድን ነው፣ የሆነ ነገር እንደዚህ አይነት ነገር ባያችሁ ቁጥር እያጠነክራችኋል እየጠነከራችሁ ለስራችሁ፣ እንዴት ነው ለምታደርጉት ለእያንዳንዱ ነገር ክብርና ፍቅር እየኖራችሁ ነው የሚሄደው። ገባችሁ አይደለ? ምንም ነገር ይፈጠር እንደምትወጡ ታውቃላችሁ፣ ትወጡታላችሁም ደግሞ ታደርጉታላችሁ ማለት ነው። የሆነ ቦታ የሆነ ነገር ልታደርጉ ስትችሉ ወይ ደግሞ ስትጀምሩ እንደምትችሉ ምንም ነገር እንኳን ከፊታችሁ ብዙ አይነት እንቅፋቶች ሊያጋጥማችሁ ይችላል። ግን ያን እንቅፋት እየጣላችሁት እያለፋችሁት እንደምትሄዱ ማመን አለባችሁ ማለት ነው። ምክንያቱም በጣም ብዙ ሰው የሚደግፋችሁ፣ የሚወዳችሁ፣ ሚያበረታታችሁ አይዟችሁ ሚላችሁ በጣም ብዙ ቢኖርም በጣም ብዙ እጅግ በጣም ብዙ ደግሞ የሚነቅፋችሁ አይጠፋም ማለት ነው። ስለዚህ የሚነቅፋችሁንም እሰየው እያላችሁ አይዟችሁ በርቱ ሚላችሁንም እሰየው እያላችሁ መሄድ ማለት ነው እና ብቻ አብርሽና ሩታ ያው እንግዲህ ወልዳችሁ ደግሞ ለማየት ያብቃ ማለት ያው ሩቲ ወልደሽ በወልሽ ያለውን በጀርባሽ ሆኖልሽ ለማየት ያብቃን። ያው እንግዲህ መብራን እሱ ያሰረችውን ትፍታለሽ። ሌላ ምንም እንል አልችልም። ያው እንግዲህ በቅርቡ የምትወልድ ይመስለኛል። ግን በጣም ጎበዝ ሴት ነች። በነገራችሁ ላይ ሳላደንቃት ማለፍ አልችልም። የሆነ የሚሰሩት ስራ ልክ ነው ወይ አይደለም ራሳቸው ያውቃሉ። ለሁሉም ነገር ራሳቸው ነው ተጠያቂ የሚሆኑት። ግን ስቲል እስካሁን እየሰራች ነው። ገባቸው የሆነ አንዳንድዴ ወይ ነብሰ ጥሩ ስንሆን ወይ ደግሞ የሆነ ነገር ስንሆን ከሆነ ነገራችን ባይዘ ወይኔ ነብሰ ጥሩነት ከብዙ ነገር የሚያስተጓጉል ነበር የሚመስለኝ እመቤቴ ነው የምላችሁ። ብዙ ነገሮች ላይ የሆነ ጋፕ የሚፈጥርብኝ ምናምን ወይ ደግሞ የሚፈጥርባቸው ይመስለኛል። ነገር ግን በሩት አይቻሉ ምንም ነገር ሊፈጥርብን እንደማይችል የሆነ የኛ ስትሮንግነት፣ ወይ ደግሞ አብሯችሁ ያለው ሰው ሽ የሚያደርጋችሁ ነው የሚያስፈልግ ለመስራትም ሆነ ለምንም ነገር ማለት ነው አብሯችሁ ያለው ሰው ያስፈልጋል። ና ብቻ ግን ሳራ ደንቅሽ፣ ማለፍ አልችልም በርቺ ነው ማለት የምፈልገው። በዛ ላይ ደግሞ በእነሱ ስር በጣም ብዙ ሰውን ይዘዋል። እውነት ለመናገር ማርያምን አብርሽ ናሩታ በስማ በጣም ብዙውን ሰው ነው እያሰሩ ያሉት። በጣም ብዙ ሰው ጋር ነው አብረው የሚሰሩት ምናምን እና ያው እንግዲህ በርቱ ማለት ነው የምችለው። ነገር ግን ከእንደዚህ አይነት ድራማ ውጡ ብትሏቸው ነው ያው የራሳቸው አጀንዳ ወይ ደግሞ የራሳቸው ርዕስ ስለሆነ ምንም ማድረግ አይቻልምና፣ ብቻ ግን በዚህ ጋር እንደዚህ በአንድ ላይ ስላየኋቸው ጀማው ዘብዘብ ብሎ ስላየሁት ደስ ብሎኛል። እስኪ ዛሬ ደግሞ በድጋሚ ብናያቸው ደስ ይለኛል፣ የሆነ ቦታ ላይ ሰብሰብ ብለው ማለት ነው። መተረፈ ወዳቸዋለሁ። መልካም ጊዜ ሆንላችሁ ባይ